ጽናት እንግዲህ አባቷ የክትትል ሰዓቱ ደርሶ ሕክምና ለመውሰድ እየተዘጋጀች እንግዲህ እያለች ድንገት ትመጣለች ጓደኛዋ ብሌን ማለት ነው። እኔ ትናንትና ያገኘሁትን ነገር የደረሰብኝ ብነግርሽ በጣም ትገርሚያለሽ ትገረሚያለሽ ስትላት፣ ምን አገኘች ስትላት፣ ባቢን ሲዝናና ከአለቃው ጋር አገኘሁት። እንዴት ነው አንድ ሰው ከአለቃው ጋር በአንድ ቀን ትውውቅ የሚዝናኑት? ስትላት ለስራ ጉዳይ ተዋወቁ ይችላል ትላለች በንጹህ ልቦና። ሆኖም ግን አቶ ባቢ እንግዲህ ያው ከዚህ በፊት የነበረችው ፍቅረኛው ሆም ብላ የተወችው ግን ዛሬ አባቱ ጽናትን ጋር ያለውን ግንኙነት ስላልፈለጉ ጽናት ጋር ለማላየ ሲሉ የቢሮ ሰራተኛ ለማድረግ እንግዲህ ድንገት አባቱ ሳያማክረው ከቢሮ ድንገት መተከስታለች። በዚህ ምክንያት እንግዲህ ጽናት ደግሞ ልቧ እየተሰበረ ነው ያለው። አሰላሙ አሌይኩም ወረህመቱላ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለ። ሰላማችሁ በያላችሁበት ይብዛለ። እንግዲህ ጽናት ያው ለባቢ ስትደውል አጋጣሚ ባቢ ጋር ይቺ አዲስ የመጣችው ራሄል ፍቅረኛው ቁጭ ብላ እያወራችው ስለነበር ስሙን ስትጠራው ናሆም ስትለው ትንሽ ሰምታለች ማለት ነው። እና ድግራ ተጋባች። ከዛ በፊት ብሌን እመኝ እነዚህ ሰዎች ያለ አንድ ነገር ሊረዱሽ አይችሉም። የሆነ ነገር አለኝ፣ የማጠናው ነገር አለኝ። ከነሱ ጀርባ ላይ ሁኜ እያለች ነው እንግዲህ። በዚህ ሰዓት እንግዲህ ስልኩን አቋረጠባት ማለት ነው። ለምን ደጋግማ ያች ልጅ ናሆሜ ካለች ያ ነገር ስለሚታወቅበት ብሎ ከዛ በኋላ እንግዲህ እፈልግሃለሁ። ምን ልታደርግ መጣሽ ነበር ያላት ራሄልን። በቃ እሺ ሲጊው ጽኑ በኋላ ደውልልሻለሁ ብሎ ነው የተደናገጠው። እንዴት ነህ ደህና ነሆ እያለ ሲል፣ እንዴ ምንድን ነው ንገሪ፣ ምንድን ነው የተከሰተው እያለች ብጠይቃትም ብሌን ዝም ምን ያለችው በጣም ተደናግጣ ነበር። ሄሎ ሄሎ ብትልም አልመለሰላትም። እሱም ራሄልን ፊት ለፊቱ ቢሮ ላይ ስትመጣ ተደናግጦ እዚህ እንዴት መጣሽ? ከቢሮዬም ማናሳወቀች ጠይቄ የመጣሁኝ አለችው ማለት ነው ግን እኔ ትዝታ እንድትሞት አልፈልግ ነበር። እያንዳንድ ስቃያችን እንድታይ ነበር የምፈልገው፣ ግን ፍቅሩ አጎትሽ መሆኑ ይገረመኝ አለቻት። አዎ፣ ግን ብሩኬ ወንድሜ ባለመሆኑ ባዝንም በጣም ይናፍቀኛል አለች። ማለት ነው አዎ። እንዴት ነው ግን ይሄ ነገር እያለች ገና በዛ ከዚህ በላይ እንግዲህ ጽኑዬ የምጨርስ ይመስልሻል? አለች ባይጨርስም፣ እዛ ሁነን እንቀት እንከታተል አባቴም ብለው አባቷን እንግዲህ ህክምና ወስደው እያሉ ነበር። ወጣ ብለው ብሌንና ጽኑዬ ሲመካከሩ የነበረው ማለት ነው። በዚህ መካከል ምን ልታደርግ መጣሽ? ምን መጣሽ? እያለ እሱም በጣም ተናዷል ማለት ነው። ራሄል እንግዲህ ራሄል እንግዲህ ከዚህ በፊት ጓደኛው ስትሆን ሆኖም ግን ለትምህርት ቤት የሃይስኩል ጓደኛ ሆና ራሄል ሲላት ገና ራሄል ብለህ ትጠረኛለህ? ናሆሜ እንደዚህ እኮ ብለህ ጠርተኛ አታውቅም አለ። ከዛ ለአባቱ ደግሞ ሂዶ እንዴት ነው ራሄልን ወደዚያ ያመጣት ልጅ እኮ ነኝ አባቴ፣ ለስሜቴ አትጠቀም አታይልኝም? ስሜቴን ጭራሽ ወደ ህይወቴ መለስክልኝ። ምስቅርቅሌን አውጥታዊ የሄደችውን እኮ ነው ራሄል፣ ስራችን ትግዘናለች ትጠቅመናለች ብዬን ያመጣሁ ስራችን ለውጥ እንዲያመጣ ፈልግም ሲል አባት ይላል። አንድ ጥያቄ ጠይቃ አባቴ አለው። እኔን ይህን ያክል ጠልተኸኛል ማለት ነው ሲለው፣ ገንዘብ ከእኔ በልጦብሃል ማለት ነው አባዬ አለች። አንድ ልጅ እኮ ነኝ አባዬ፣ እንዴት ነው ይህችን ልጅ ቢያንስንን ነገር እንዴት አትራድም? በልጅ እኮ አልደራደርም ትል ነበረ። ለምን እንደዚህ ታደርገኛለህ? እኔ እኮ አሁንም አልጠላሁም ልጄ ግን እንዲያሳድገን የሚፈልገውን ነገር ለውጥ የምናገኝበትን ነገር እየፈለግኩ ነው። አስብ እንጂ ባቢ አለው። ጠልተኛ አላባዬ ለእኔ ማሰብ ትተሃል አልፈልግህም ብሎ ጥሎት አንተ ነህኔ ኔ ጠላኝ በመባባል አባትና ልጅ እንግዲህ እንትን ብላል። ያቺ ሴት አይንህን አውረሃለች አለችው ማለት ነው። ከዛ በኋላ እንግዲህ ራሄልን ይጠሩና ምንድን ነው ችግርሽ? አንቺ ከናሆሜ ጋር የተያየሽበት ምክንያት ምንድን ነው? ሃይስኩል በጣም እንደምትዋደዱ ነበር ማቀው ሲሏት፣ አይ እህቴ ነበረች ያሳደገችኝና እህቴ በጠና ስለታመመችብኝ እሷን ለማሳከም ደግሞ ገንዘብ ስለሚያስፈልገኝ አንድ ባለ ሀብት ለአግባሽ ሲለኝ እሺ ብዬ እንግዲህ እህቴን ለማትረፍ ስል እሱን አልፈልግህም አልኩት። ከዛ በኋላ ምን ሁኛሽ ነው ማትፈልግኝ ሲለኝ፣ ድሃነህ አልኩት ድሃነኛ ያላችሁ ቃል በቃል ሲላት አዎ ድሃነ ያልኩት ከዛ በኋላ ስንድ ምን ተፈጠረ ያው እህቴን አሳክሜ አዳንኩኝ ግን ያው ሰውየው በእድሜ የገፋ ስለነበረ ሀብት ንብረቱን ወርሼ ከሁለት ዓመት በኋላ ሞተብኝ ስትለው የሀብት ነገር አቶ ተስፋዬ በጣም ሀብት በጣም ነው ደስ የሚያስብላቸውና አሁንስ ምን ችግር አለ አሉ ባለ ሀብት ስለሆነች ምንም ችግር የለም አሁንም ትቀጥላላችሁ ፍቅራችሁ ሲሉ ነበረ ያሳለፉትና የነገሯትና ለእሷም እንዳልጠ ያፈላችሁ እንደዚህ ሲሆን አልፈልግም፣ አግቢ እና ባለ ሀብቱ እንደዚህ የሚጠናውን አግብታ እንግዲህ ናሆሜን ለእህቱ ስትታው የነበረ ዛሬ ተመልሰ መታል። ከዛ ጽናትና ናሆ ባቢ ደግሞ ተቀጣጥረው፣ ጽኑ ምን እያሰብሽ ነው አላት። ስለአንተ ብዙም አላውቀው ነገር አለ ባብዬ። ባቢ ማን ነው? እስኪ ስለ ባብዬ ነገር ስለእኔ ምን ማወቅ ትፈልጊያለች? ባቢ ማን ነው? ትላንት ማን ነበረ? ዛሬስ ማን ነው? ነገስ ማን ነው እያለ ጠየቅሽ። ትላንት ብቸኛ ነበረ አላት። ዛሬ ደግሞ ቆንጅዬ ልባም ሴት አግኝቷል። ነገ ላይ ደግሞ ከእሷ ጋር ደስ የሚል ህይወት ያሳልፋል አላት። አታሹፍ አለች ጽኑዬ። እውነቴን እኮ ነው አለች። እኔንም እኮ እውነቴን ነው አለባቢ እሷ ግን እውነታውን ትነግረው። ስለምንድን ነው ማወቅ የምትፈልጊው? እሺ ንገሪኝ እስኪ ስለ አንተ ባቢዬ አለችው። ስለ ሁሉም ነገር ማወቅ ፈልጋለሁኝ አለችው። እንዴ ያው ያለፈውን ታሪኩን እንግዲህ፣ አሁን አባትየው ደግሞ ባቢ፣ ያለፈው አልፏልና ባቢን በእጅሽ ማድረግ ከፈለግሽ ቢሯችን ተቀጥረሽ ትሰሪያለች ሲላል ደስ ይለኛል። እኔም ከባቢ ጋር የመኖር ልጅነት የህልሜ ነው አለ። ህልምሽን ትኖር ያለሽ አይዞሽ፣ ግን አንድ ነገር አለ ይላል አባት። ችግር አለ እንዲ አቶ ተስፋዬ አለች ራሄል። ባቢ ሌላ ሰው ሆኗል፣ ተቀይረዋል። አንዲት ወጠጤ ልጅ ጸባውን የቀየረችው ልጅ አለች። ማናት? ለናሆም የምኑ ናት? ለጊዜው ምንም አይደለችም አለ አቶ አባት። በዚህ ከቀጠለች ግን ልቡ መሸፈቱ አይቀርም። ናሁም ከሌላ ሴት ጋር ግንኙነት አለው እያልከኝ ነው አለች አሁን። ግንኙነት ምንም የላችሁም፣ ግን ልጅቱ ግን መሰሪ ነች። ባቢን አጥምዳ የራሷ የማድረግ ፍላጎት አላት። ማና ታውቃት አለው። አይ ታውቂያትም፣ አሏት። ግን አሁን ታውቂያታለች። ልጄን ከዚህ ላይ እንድታድኝልኝ ነው ምፈልገው። እሺ ከዛው እናንተ ቢሮ ውስጥ ነው ምሰራው አለች ራሄል። አዎ እዛው ነው ምሰራው፣ ቀን በቀን አንቺ ከሱ ጋር ሆነች፣ እሷን ጨርቋን ቀዳ እንድትሄድ አድርግልኝ አሏት። በራሷ ምክንያት ወታው ልቅ ብላ ከናሆሜ ልብ ከሁላችንም ወታ እንድትሄድ ሲሉ ነበር ያስጠነቀቋት ራሄልን። እኔ ግን ምህሎት ይወዳታል እንዴ አለች ራሄል። አይወዳትም አሏባት ግን ያዝንላታል አለው። አዎ ግን እኮ ባቢ አዛይ ነው ነገረው ናሆሜ። በጣም መልካም ሰው እኮ ነው። አዎ ከራሱ በላይ ለሰው ይጨነቃል በጣም አሉ አባት። ግን ይሄ ደግሞ ራሱን እየጎዳው ነው አሉ አባትም። የምችለውን ሁሉ አደርጋለሁኝ አለች ልጅቱም። ከዛ ናሆሜም እንግዲህ አልደበቀም የነበረው ሚስጥሩን ሁሉ ከዚች ልጅ በፍቅር ህይወቱን አማከራት ማለት ነው። ለጽናት እውነታውን ነገራት እያሳለፈችውን የድሃ ልጅ ብላ ድህነቱን ጠልታ እንደሄደችው። ስለዚህ በዚህ ምክንያት በጣም አሳዘንከኝና ያለችው ሁሉን ታሪክ አጫወች። ልብ የክፍል ስብር እያለ ከእሷ ጋር ተለያየው። ምክንያቷ ደግሞ ድሃነህ ማለቷ በጣም ልብ ይሰብራል አለች። እና ተነጋግተና ገና ስንጀምር ድሃም ነበርኩኝ፣ ግን የዛኔ ገንዘብ ሳይሆን ፍቅር ነበር የሚያስፈልገን። ምን አለ ጽናትዬ ቃል በቃል ደሃ ነህ አለች አለችው። አዎ አላት። እያደገች ስትመጣ ከፍቅር በላይ ገንዘብን አስበለጠች አለች። ጠላችኝ፣ ምክንያቱም እሷ የምትፈልገው ገንዘብ የምሰጣት ሰው አይደለውም ከዛም ተለያየን አላት። ባቢዬ ግን ልታወራት አልሞከርክም? አለችው ፅናት። እንዴ ምን ብዬ ላውራት? በአንድ ቀን የምትፈልገውን ሀብታም መሆን እችላለሁ እንዴ? ወይንስ ከየት አምጥቼ? ሀብታም ለመሆን እኮ ብዙ ጊዜና ሰዓት ይፈጅብናል አላት። እሷ ደግሞ ያንን ጊዜ ልትጠብቅ አትችልም፣ ስትል ዝም አልኳት አለና አልተከተልኳትም፣ ሄደች በቃ። ከዛ በኋላ ግን ስለ እሷ ሰምቼም አላቅም ነበር። ከእህቷ ጋር እኛ ጋር ሰፈር ነበረች። ሆኖም ግን ከዛ ሰፈር ቤታቸውን ለቀው ሌላ ቦታ ሄዱ። ተለያየን። አዝናለሁ ባቢዬ አለችው። ስለሄደች ነው ስለምትፈልገውን ስላላገኘሁ? አይ ስለታመምከው ህመም ነው ያዘንኩት አለ ፅኑዬ። በጣም ተከዘችላ፣ አሰበችለት ከዛ በኋላ እንግዲህ አባት አባትም እንደው እባክሽ እኔ አቶ ተስፋዬ ድንገት ደውሎ ፈልግሻለሁ ነገ ነይልኝ ቢሮ ሲላት፣ አባት የፅናት አባት ግርማ ተጨነቀ። ባክሽ አቶ ተስፋዬ እያስጨነቀኝ ነው፣ እባክሽ የሆነ ነገር ይፈልጋል። ምን ነው አባዬ፣ የረበሸ ነገር አለ? እኔ እንጃ ልጄ፣ በዚህ ልክ ማሰብና ደጋግሞ መደወል አልታየኝም አለ ግርማ። ማን ስለሆንሽ ነው ስለሆንሽ ነው እንደዚህ የሚያግዝሽ? አባዬ እንደ ብሌንም እኮ እንደሱ እያለች ነው፣ ግን ማየቱ አይከፋም አለች። ምናልባት ከዛ በኋላ ጥሩ መጥፎ ነገር የሚያስብ ከሆነ እንሸሸዋለን፣ አለች ጽኑዬ፣ አለ አባት ግርማ፣ ራስሽን ጠብቂ አደራሽን አላት። አባዬ አይዞህ እኔ እኮ ህፃን ልጅ አይደለሁም ትልቅ ሰው ነኝ፣ ሁሉንም ነገር ጠንቅቄ አቃለሁኝ። አታቂም ማለት አይደለም የኔ ልጅ፣ እንድታስተውይ ነው። ማንም ሰው ችግርሽን ደካማ ጎና አድርጎ እንዲጠቀምብሽ አልፈልግም፣ አላት አባት ምክር ሰጣት። እሺ ባባዬ አትጨነቅብኝ፣ ባክህ አንተ እየተጨነቅ በሽተኛ እንዲኮንብኝ አልፈልግም። ጽኑዬ እኔ እጠነቀቃለሁ፣ አይዞህ አባዬ። ይህን ሰውዬ በተለይ በጥንቃቄ ተከታተይው፣ እኔ ምንም ደስ አላለኝም። የሆነ ነገር ሳይፈልግ እንዲህ ሊያደርግ አይችልም ሲል አባት አደራም ይመክሯታል። እሺ አባዬ አስተውላለሁኝ አለች። ለምን ግር ከዚህም በፊት ቢሊየን ሂዳ፣ እንግዲህ እዛ እየጠጡ አግኝታቸው ስለነበረ ይህን ሰው ማጥናት አለብሽ ሁሉን ሰው አትመኝ እያለቻት ነበረ። ከዛም እንግዲህ በተባለችው መሰረት ወደ ቢሮ ሄደችና፣ ምን ሆንሽ ጽናት? አለ የአቶ ተስፋዬ በጭንቀት ብዙ በሽታ ተመጫደ ስፍን ለውጭ ተለዋውጧል። ለፈጣሪ ስጭ ሁሉንም ነገር። ዛሬ እዚህ የጠራውሽ ግን እዚህ ጽዳት ስራሽ እንድትቀጥይ ነው። ጥሩን ደሞዝም አንቺን ለማገዝ ስለምፈልግ ነው ስራሽን በጠዋት ጨርሰሽ ስራሽን በጊዜ ቶሎ ብለሽ ሄደሽ አጽድተሽ ወደ አባትሽ እንድትደርሽላቸው ላመቻችልሽ ነው አሏት። ይህን ያደረጉት ጽዳት ላይ እያለች ከዘገየች እነሱ ናሆምና አዲሷ ራሄል እንዲግባቡ ስለማይፈቅድለት እንዲግባቡ ለማድረግ እያደረገው አባት ነው ማለት ነው። ይሄንን እሺ ጥሩ ነው አለች ማለት ነው። አንዳንድ ሀሳብ ካለች እንደም ታግዥኛለሽ አላት ማለት ነው። ከዛ አንድ ላይ ሰበሰባቸውና ይቺ ምክትል ስራ አስኪያጅናት ራሄል ትባላለች። ትባላለ ይቺ ጽናት ትባላለች የድርጃችን ጽዳት ሰራተኛ አለች አይኑ ፍጥጥ አለ ወደ ራሄል ናሆሚ፣ ናሆሚም ቀጥ ብሎ ተያዩና፣ ምን ነው ተሳሳትኩኝ እንዴ አለ። ጽናት አንገቷ ደፋ አለች ደፋች። ቅድም ስታጸዳ እኮ ስላየዋት ነው። አልተሳሳትሽም፣ የእኔ ልጅ ጽናት የጸዳ ሰራተኛ ነች። ልምድ ስላላት ግን አንዳንድ ሀሳቦችን ታማክረናለች፣ ታካፍለናለች በስብሰባ ላይ እየተካተተችው በስብሰባ ላይ የጽዳት ሰራተኛ አይካተትም በሚል ነው። በዚህ ጊዜ ናሆሚ በንደት ነበረ። አይኑን አፍጥጦ የሚመለከታች ይህ ባቤ ይባላል ሲባል እንደ እውነተኛ ስምህ ማን ነው? አሌ ራሄል። ይቅርታ ራሄል እዚህ ቢሮ ውስጥ የምጠራው ባቢ በሚለው ስም ነው። ለምን ስም በስምህ ታፍራለህ እንዴ? አለችው አላፍርም፣ ግን ባቢ የሚለውን ስሜ ነው የምወደው አላት። እኔ ደግሞ የልጅነትህን ስለሚያስታውሰኝ አልወደውም አለችው ከዛ በቃ ልጥሎ ለመሄድ በቃ ይሄን ያክል ከተዋወቃችሁ በቂ ነው ሲል አይኗ ፈጠጠ። ጽናትዬ እኔ ቆንጆ ያልታሰበ ነገር እየተፈጠረ እንደሆነ ገባትና ማለት ነው። ከዛ በኋላ ልጅ ባቢ ተመልሶ ወደ አባት ምንድን ነው እሱ እንደዚህ አይነት ህይወቴ ውስጥ ያመጣብኝ? ሆን ብለህ ነው አባቴ? አንተ እንዳሰብከው አይደለም እኮ ጥላ ሄደችው። ይህ ጥያቄ ይቺ ልጅ ምን ታደርጋለች እዚህ? ምን ለማድረግ እንደሞከርክ ከላቅም። አባዬ ምን እያደረግክ ነው አባዬ? ብሎ በንዴት በስራው ሌላ ሙያ ያለውን ሰው አጥተህ ነው ይችን ልጅ ያመጣት እዚህ? ምንም የተለየ ነገር የለም። የስራ ልምዷን ነው አይተ እና ያስገባናት አለው። በዚህ ሰዓት እንግዲህ ሲጨቃጨቁ ጽናት መንገድ ላይ ኮሪደር ላይ ሁና እያዳመጠች ነበረ። እና በጣም ጭቅጭቁን ሰምታቸውን ህይወቴን አመሰቃቅላ ሄደች። ሄደ ሴት መልሰ ወደ ህይወቴ የምትመልሳት ምን ለማለት አስበው ነው አባቴ? እያለ አባቱ ጋር ጭቅጭቁን ቀጠለ። ከዛ ድንገት ስትወጣ ደግሞ ራሄል ኮሪደር ላይ አገኘቻትና ጽናትን ምን እያደረግሽ ነው እዚ ጋር ተለጥፈሽ? ሲኖ እንዴ? አለች ደንግጣ። አይ አይደለም፣ አለች አለቻትና፣ በዚህ ተለያዩ። ጽናት ግን ሁሉን ሚስጥርና እና ታሪክ ሰማችባቸው። በጣም ያሳዝናል፣ ልቧ ተሰበረ። ግን ናሆሜ አሁንም ቢሆን ከጽናት ምንም ፍንክች የሚል አይደለምና እውነት ከእሷ እንዳይለይ ፈጣሪ ይርዳት፣ ደስታዋን ሁልጊዜ ሳቋን ያምጣላት። እያልን የዛሬው እንግዲህ በዚህ ተሰናብተናል። ቀጣይ ደግሞ በሌላ ንገታትን። ሀሳብ አስተያየት ካላችሁ አስፍሩልኝ። ቀሰናይ ቀን ተመኘውላችሁ።